ጋርጎ ነው የሚወዳት ሀይሚም ትወዷል። ቡሩክ የሚወዳታል። እኔ እኳን ፍሬ የምለኝ ነገር በቃ ይብቃን። ሀይሚም ታቁመው ቡሩክ የሚያቁመው ለአስር ጋለሞታ ሴቶች ብለው ሁለት መቶ ምናምን ህሺ ባስበሸል ለአስር ሩዝ ጠግባ አራስ አጣፏ እንደምትከፍት ግን ስራ የላቸውም። እንደ ቆኔ የምለው መዳ ስራ የለም ወይ ዛሬ ምርዝ ብሎኝ ማለት ነው።

ለሚያቀርቡት ለሚወዱት ለመጠል እየነገርያለሁ ብለ አመተኛ በፊት ደውያለሁ። ደውዬ ምርር ይሄ ነገር ካላቀሙት ሰው ይሞታል፣ ሰው ይገዳደላል። አንዷ ኮሜንት ሰው ብቻውን እያወራ ነው አለች። ኦዲንስ ብቻውን የማውራት ጀምሯል እያበደ ነው ባእ ለአምስት፣ ለአስር፣ ለሀያ ለማይሞሉ ኦዲንስ መልስ ይሰጣሉ

ሚገባሽ ምናምን እሱ እንደውም ምንድን ነው ያላት?

ነገሩ ሸበላ ወንድ ትወጃለሽ፣ ያለ ቁመት ያለውን ምናም ብሎ ደሞ ሙድ ይዞባታል። ስቃ ነው ተያይዘው የሄዱት። ለምን ልጆ ረጅም ስለሆነ እነዚህ ቀንቅናም ምንድነው፣ እሷ ለም ይዘው መጣች። አሁን እውነት ነው፣ እንደኔ እንዳንቺ አይነቱ እንደኔ እንዳንቺ እንደ ቆንጆ ጥሩ ጥሩ ሰው መልካም መልካም የሚናገሩ እኛ ንቅ አይቀበሉንም። እንደዚህ ፎቃቃ ጠንጋራ ጠንግርጋራሞች ፎቃቃ ሴሬስ ጌታ ነው የምልሽ፣ ጥንብርብር

ወይም ልክስክሳች እነሱ እነሱ ነው የሚቀበሉ። ስለዚህ እኛ ልሂድበት ልሂድበት እኛ ይህን በዛሬማ አለቃችሁ ሂድበት አንድ ሁኑ ነው የምንለው። እነዚያ ደግሞ ይከፋፍላሉ እየመጡ እነዚያ ደግሞ ሞታ አድርገው ይሄ ነው የሚገባሽ አሸ ወይና አበባ ሰጣ እነሱ ደግሞ እሱን እሱን ነው የሚያውቁ

ኮመንት ያነባሉ። ዛሬ ያወራኋቸው ሰዎች አሉ፣ ጌታ ነው የምልሽ፣ ፍሪጌ ማርያም ነው። ኮመንት ያነባሉ ዩቱብ ያያሉ ብለውኛል። እሺ፣ በደንብ ኮመንት ዩቱብ ያያሉ። እሱን እያዩ ነው የሚከተሉ ብለውኛል። ፍሬ ፍሬ ፍሬ፣ እኔ ጥያቄ አለኝ ጥያቄ አለኝ። ይሄን ድራማ ለመጀመር እሷ ከዚህ በፊት ሃይሚ ፊልተር ስትፖስት ብሩኬን ነው እንዲታግ የምታደርገው። ይሄን ሊታ ጋርጋ አታውቅም፣ ግን ድራማ ሊጀምሩ ስሉ

ይሄንን ዛሬ ዛይ መጣችሁ እንዴት ታጋረጋችሁ? ለምን ይመስልሻል? እና ሃይሚ ይላል አፈር አባቱ ይላልና ይሄ ይሄ ደግሞ አይነ ጠንጋራ ወይ መልክ የለው ሴት ሲቀሚስ አልብሶ መምጣት ነው እንጂ አላይ ጌታ መዳን እዛ ይቀመጥ። አንድ ቁጣ የጻፈች ልጅ ነው አንተ ና ና አስገቢያት መግዲ ሀሰን ነው ሀሰን ነው ማለት

ከዛ ማሉ ሰው ነው ያወራሁት። ከዛ ትልቅ ጥፋት አርጋችሁ አንድ ሳይታረቁ እየጎተታችሁ እያመጣችሁ ሊቦጫጨቁ እንዲበላሉ ነው። አስታርቁና አምጡና ከዛ ደግሱ። ዋተፋም እንደ የማይሆን ነገር ሰው ሳይታረቅ ሰው ሳይታረቅ እንደ ሰው ጎትቶ አምጥቶ ሰፕራይዝ አሪው ሲሪየስ እስናውናሳሳሪ

አሁንም ፎቴን ገልብጡ። እንግሊዝኛ ታወራለች ብላችሁ ታወሩ ሰውኙ ፎቴን ገልብጡ። አሁን ጎ አም ጎይን ቱ አይደለም እኮ ተቃጠን ልንሞት ነው እኮ ልንሞት ነው እኛ እኮ የሚከፋፍን ነገር አይደለም። በቃ እኛ እኮ አይሚም ስታጠፋ አጠፋች እንላለን። ብሩኬም ሲያጠፋ አጠፋ። እኛ ዛሬ አሁን እኔ እኔ ነገርኩሽ እኮ በቃ እንዴ፣ ምንድን ነው ምን ያስፈልግ እሱ አስር ጠጥቷልና እሷ ሀያ ትጠጣለች። እሱ አምስት ጠጥቷልና እሷ ስምት

ይሄ ምንድን ነው? ፉኩኩር እንዲህ ነው፣ እንደ ፍቅር ለእኛ የሚያስተምሩ ይሄንን ነው ለልጆች ለውጣቱ የሚያስተምሩት። ይሄንን ትምህርት ትምርት ነው እንዴ? ምን አይነት ስራ ነው ይሄ? ስራ ለነሱ ቆይ፣ ፕሊዝ ሌት ሚ አስክ ዩ ሳምቲንግ አገን አይ አም ጎን ቱ ሴ አገን። እንግሊዘኛ ተናገረ እኔ እጅስ አም ሪሜክስ አም ሶ ሶሪ ጋይስ እንግሊዘኛ አውራች አመራ ለምትል ሪሜክስ ስለማረ አምሶ ሶሪ ዋት

እነሱ እኮ አንድ እንደሆኑ እናውቃለን። ግን ነገሩ ምንድነው? ምንድነው ትምህርት የሚሰጡት ነው ጥያቄ ወይንም ደግሞ

እያ ምንድን ነው? አይ አማርኛ እያጠማመዱ ማታረግ አረግኩኝ እያሉ እየሰሩ። አይምዬ ደግሞ ነገ ደግሞ በምን እንደሚመጡ ታውቂያለሽ? የምናውቀው ታሪክ የለም። ወይኔ ለምን አናርፍም? ለምን አንከባበር? ብንከባበር

ለምስኪን እነዚህ ምስኪን ለማዳም ጠመሞች ቅመሞች፣ ኧረ እንተዛዘብ። አረ ታያቸው አንዳንዶቹ ማዘን የማያስፈልጋቸውም። አንዳንዶቹን ታያቸው ትዬ ከልብ የሚወዳቸው ሰዎች አሉ አሉ ወዳቸው አሉ ነገርኩሽ። አስር አይሞሉም። ይኸውልሽ ለእነሱ አጀንዳ የሚሰጡ እነሱን የሚጠልቁ አስር አይሞሉም። ጉን ግን በመቶ ሺህ ህዝብ ተከታይ ያለው ቡሩኬ ሃይሚ ምንደስ እንዴ በቃ

ትልልቅ ሰው በእነሱ ውስጥ የሚያቸው ትልልቅ ሰው አለ። ምን ለነሱ ምንድን ነው እንደዚህ አይነት ነገር እንዴ ስራ፣ ስንት ስራ አለ፣ ስንት አይዲ አለ። በቃ እንዴ እሱ ሴት ይዞ ሲመጣ፣ እሷ ወንድ ይዛ ስትመጣ፣ እሱ ሹ ሀዛ ምንድን ነው ምንድን ነው የሚያምጡ መቀመቅዴ እቅቅ። ስራ የሚሰራው በወንድና በሴት ማምጣት ነው እንዴ? ፕራንክ እኮ ነው ያለው እሱ። እኔ ምን አውቄ፣ ትይዬ ምን አውቄ። አረ በእና የኛን ቻናል ዩ የውጭ ሀገሮችን ቻናል ዩ ያስተምሯቸዋል። ወይኔን

የጨጓራ የመላጡስ ወይኔ በላቸው ወይ በላቸው። ብዙ ብዙ እህቶቻችን ልባቸውን የሚያሟቸው አሉ። ብዙ እህቶቻችን በበሽታ የታመሙ አሉ። እንዴ ለነሱ እንኳን እዘኑላቸው። እናንተን ገንዘባችሁ መልቀም ነው የምትፈልጉት። እችጆ

ሰላሳ ደቂቃ ቪዲዮ የሰርተው ከበኋላ እራሱ ምሳ እየተገባበት የማዳሞችን ልጆች እያስለቀሱ ነው። እስታ መቅዲ እንዴት ነሽ? መቅዲ አለው እናቴ እንዴት ነሽ? የእኔ ውድ ደህና ነሽ? የእኔ ፍቅር አለን እንዳለን እባክሽ ምን አለን እንበል፣ አትሳቂ። እንደውም ያስቅ ነገር አለ። ተይ የእኔ ውድ ተይ። ቲጂ ታውቃለች። ቲጂ እንዴት ነሽ የእኔ ውድ

አንድ ወር ሁሉ ድምጽ አንድ ወር ሁሉ ድምጽሽ ድምጽ ይሁንሽ። የተቀዳሹ ነገር ሱቱ ብላ እኮ ወደቀ ወደቀ። ጋርቤጅ ጋርቤጅ። ይሄውን እኮ ምክንያት ማግደ የኔ ፎቶ መዘቅዘቀ። የምር አላውራ ብየን ዝም አልኩ። ተዘቀዘቅሽ እኮ ኮንግራቹሌሽን ለመዘቅዘቁ ወይ ቱዴ ምን አርገሽ ደሞ እኔ

ምን አውቃለሁ። በአብዛኛው ስልክ በሌላ ስልክ ፎቶን ማን እንደ የሆነ ብሩኬ ፎቶ ያደርገችና ፎቶን ዘግዝጋ ብሩኬን ከላይ ያርጋለች። ፈጣሪ አምላክ ማለት ነው። ስደት ላይ ያስቀራት ከመዳም ቤት ሬሳ ይድናላት። ምንም አልልም።

ተዘግዝቋል። ኧረ ዝም በያቸው እነሱ ጭንቅላታቸው። አንቺ በምናቸው ነው ግን የሚያስቡት? እኛ እኮ አሁን እነሱ ሁለት አንድ ላይ እንዲሆኑ ነው እኮ የምንፈልገው። እነዚህን ታያቸው የወንድ አምላኪዎች ናቸው። እባክሽ ሌሎቹን ታይ፣ ሹገር ማሚዎች ናቸው።

ይዘቅዘቅ የአንቺን ፎቶ ይዘቅዘቅ፣ የሚዘ ሁላችንም እንዘቀዘቃለን። ሀያ ሁለት ሰዎቻችን ዘቀዘቃላችሁ፣ ገና ጠብቁ። እውነት እውነት ስለምናወራ ማለት ነው። አንቺ የአንቺ እኮ ወጣት ነው። ጥሙሼን ጋሽዬን እየዘቀዘቆርን እናትን አባትን እነዚህ መሀይም ዶማ የጭንቅላት ባዶ አንቺ ደግሞ ዛሬ እኮ

ዶማ አውት ናቸው። ደጋ አረጋ ደረ ደጋ አርጓል ተናገረ ዛሬ ማያገባ ውስጥ ሁለቱም አንድ አጋል ልጆች ናቸው የአንድ ሰፈር ልጆች ናቸው። እነዚህ ማያገባ ውስጥ ገብቶ እንደዚህ ሲጀመሩ እኮ እሷን ይሄ ልጅዮ ዘንድ መጣ። ሰውን የገፋፋት ትናንትና አይታችኋል። እሷን

አንቺ ትላንት አይደለም የጀመሩት፣ ከትላንት ወዲያ ነው የጀመሩት። እያገጣጠሙ ከዛም በኋላ ደግሞ ታጋረገች እሷ እራሱ አሃ፣ እቺ አጀንዳ መጣችሁ። እን እንደ አመሰግናችኋል ዋለችና ቪዲዮ ሰርታ ታጋረገች። ሃይሚ ዬ አለ ወይዬ አለችው ይዬ አለችው